አሰላሙ አለይኩም ውድ ነው የከበራችሁ የሮዛ ጉራጌ ቻናል ቤተሰቦች፣ እንዴት ናቸው? ዛሬ በሁላችሁም ጥያቄ መሰረት የፊት ማስክ ይዤላችሁ መጥቻለሁ። በቀላል ዘዴ ፊታችሁ ለተሸበሸበ ግንባራችሁ ላይ ለተሸበሸበ እንደዚህ አያችሁት፣ የኔ ግንባሬ ምንም የተሸበሸበ የለበትም። ትንሽ አይኔ ስር እዚህ ጋር እንቅልፍ እጦት ነው እና እሱም ይስተካከላል እና አንድ የተሸበሸበ የለብኝም በዚህ እድሜ ማለት ነው። ማሻአላህ እያላችሁ ማሻአላህ እያላችሁ እና ዛሬ አሳያችኋለሁ፣ ምን እንደምትጠቀሙ ፊታችሁ ላይ ልትሽ በተለይ ለእናቶቻችሁ እና ለራሳችሁ ፊታችሁ እንዳይሸበሸብ በቀላል ዘዴ ዛሬ በሚገርም ቪዲዮ ነው የመጣሁላችሁ። ቀላል በሁላችሁም ቤት ውስጥ በሚገኝ የሚገርም ፊታችሁ እንዳይሸበሸብ የሚረዳችሁ ናቹራል የሆነ በቤታችሁ ውስጥ እንዴት አድርጋችሁ እንደምትሰሩ አሳያችኋለሁ። ቀላል አሰራር ነው። ቀላል አሰራር ነው። በሁላችሁም ቤት በሚገኝ በሁላችሁም ቲጂዬ እንዴት ነሽ? ዌልካም ብያለሁ። ሁላችሁም በላይክ በሼር ግቡ። ላይክ አድርጉ፣ ሼር አድርጉ። ይሄንን ሁሉም ሰው ይጠቀምበት። የሚገርም የሚገርም የፊት ማስክ ነው ፊታችሁ ለተሸበሸበና እንዳይሸበሸብ የሚያደርግላችሁ ነው። ቀጥታ ወደ አሰራሩ ገባለው። ሁላችሁም ዌልካም ብያለው። ይሄንን ቪዲዮ በላይክ ጀምሩት፣ ሼር አድርጉት። ለጓደኞቻችሁ፣ ለቤተሰቦቻችሁ፣ ለሁሉም ሼር አድርጉት። በሚገርም በቀላል ነገር ሁላችሁም ቤት ይገኛል፣ ግን ጥቅሙ ማንም አያውቀውም። እና ኢትዮጵያ በሄድኩበት እኔ ለሁሉም ለቤተሰቦቼ አስተምሬ ነው የመጣሁት። ስመጣ አስተምሬያቸው ይሄ ነገር አንድ እንዳጥሉት ብዬ አሁን አሳያቸዋለሁ። እንዳጥሉት በልታችሁ ከጨረሳችሁ በኋላ ቢያንስ ቆዳውን እንዳጥሉት ብዬ አስተምሬያቸው ነው የመጣሁት። አሳያቸዋለሁ። እዚህ ጋር በዋነኝነት አንድ ሙዝ አዘጋጅቻለሁ። አንድ ሙዝ፣ ይሄ ሙዝ ታምር ነው ያለበት። እውነቴን ነው የምላችሁ። ስትበሉትም ብዙ ጥቅም አለው፣ ለቆዳችሁም ደግሞ ብዙ ጥቅም አለው። በተለይ ቁስል ካለባችሁ ኪንታሮት፣ እኔ ወላሂ ነው የምላችሁ። ኪንታሮት ይሄንን ቆዳውን ያጠፋል። ከምን ጋር? ከዚህ ከወይራ ዘይት ጋር ኪንታሮት ሙልጭ አርጎ ነው የሚያጠፋላችሁ። ይሄ ቆዳውን ቆዳውን እንደዚህ ቁርጥ አርጋችሁን ትንትሉትና ከዛ ኪንታሮታችሁ ላይ ትለጥፉታላችሁ ለጥፋችሁ እንዳይወጥቅ ታደርጋል ታደርጉታላችሁ። ቀኑ ሙሉ ቢቀመጥ ችግር የለውም። ያው ሽንት ቤት ስትጸዳዱ ግዴታ መቀየር አለባችሁ። በሶስት ቀኑ ውስጥ ኪንታሮታችሁ ያጠፋላችኋል። ይሄንን ታምራዊ የሆነ ዛሬ ደግሞ የፊታችሁ ይሄ ለሚሸበሸብባችሁ ለጠየቃችሁ ይዤላችሁ መጥቻለሁ። ፊታችሁ ለሚሸበሸብ ቀጥታ ወደ አሰራሩ እንገባለን። እዚህ ጋር ሙዜን እልጠዋለሁ። እንደዚህ ዛሬ በሚገርም ሁኔታ በዚህ በልጣጩ ነው የምሰራላችሁ። በዚህ ይሄንንም ትበሉታላችሁ መቀባትም ትችላላችሁ። ግን ይሄ ትበሉታላችሁ እና በዚህ ነው የምንሰራው። አሳያችኋለሁ፣ እንዴት እንደምንሰራው። ልክ እንደዚህ ሙዙን፣ ታጥቡታላችሁ መጀመሪያ ቆዳውን። ከዛ እንደዚህ ታረጉታላችሁ በሹካ እዩት። ልክ እንደዚህ አያችሁት ታምረኛ የሆነ ለፊታችሁ ጽድት የሚያደርግላችሁ ቡግር የሚያጠፋላችሁ ቁስል ካለባችሁ ለቁስል ቁስል የሚያጠፋ የሚገርም ነው ይሄንን ታምራዊ የሆነ የሙዝ ልጣጭ ማሳያቸው አያችሁት እንዴት እንደበሳሳሁት እዩት በሹካ እንደዚህ በሳስችዋለሁ ከዛ ምናረግበታለሁ እዚህ ጋር የወይራ ዘይት አያችሁት ቫዝሊን መጠቀም ትችላላችሁ። እኔ ዛሬ ቫዝሊን አልጠቀምም። ቫዝሊን መጠቀም ትችላላችሁ። አያችሁት? የወይራ ዘይት እንደዚህ እንደዚህ ታረጉና አዩት። አያችሁት? ይሄው የወይራ ዘይት ቀብቼዋለሁ እንደዚህ ከዛ ምንድን ነው ሁልጊዜ ነሻ ነሻ ብላችሁ የምትጠይቁኝ ይሄንን ነሻ ነው የምጨምርበት። ትንሽዬ ነሻ ጨምርበት አለው አያችሁት? እንደዚህ አንድ ማንኪያ ነሻ ጨምራለሁ። ልክ እንደዚህ እዩት። ከዛ እንደዚህ አንድ ላይ አያችሁት። እናንተ በሳህን አስቀምጣችሁ ከዛ ማር ጨምርበታለሁ። ትንሽዬ ማር ጨምራለሁ። ትንሽ ማር ይኸው በቂ። እናንተ ተረጋግታችሁ ይሄ ታምራዊ የሆነ ያያችሁት። ከዛ በኋላ እንደዚህ ክድር አርጋችሁ ለ10 ደቂቃ ታቆይቷላችሁ። እንደዚህ አቆይታችሁ ካቆያችሁት በኋላ ፊታችሁ ንጹህ መሆን አለበት። በንጹህ ፊታችሁ ከዛ እንደዚህ መቀባከያቸው ማሳጅ ግንባራችሁ፣ በተለይ ማለት ነው። እጃችሁ፣ አንገታችሁ ማርገባፊ አይ ውስጥ እዩት ብጉር ጥቁር ነጠብጣብ ካለባቸው፣ ብጉር ካለባቸው የሚገርም ነው። አያችው፣ በዚህ ማሸት ነው መቀባት ሳይሆን በዚህ በራሱ ማሸት፣ አንድ ላይ እንደዚህ ለአስር ደቂቃ ግንባራችሁ በተለይ ግንባራችሁ ማለት ነው። ግንባራችሁ ዋው! እኔ ሂጃብ ስለለበስኩ ነው። እናንተ እንደዚህ አይናችሁ ስር ሁላ ማለት ነው። በራሱ በዚህ በራሱ ነው የሚታሸው። ጽድት በቀውድ ነው የሚያደርግላችሁ። ይህ የተሸበሽ በየቀኑ መጠቀም ትችላላችሁ። በየቀኑ ማድያት ላለባችሁ ወላሂ ነው የምላችሁ። ልክ አሁን እኔ እንዳሳየኋችሁ ከተጠቀማችሁት የምሬ ነው የምላችሁ የሚገርም ለውጥ ታገኙበታላችሁ። ፊታችሁ የህፃን ፊት ነው የሚያስመስልላችሁ። እዩት እዩት! ዋው! አሁን እየታጠብኩ አሳያችኋለሁ። ትንሽ ማሻው አድርገውን ነው ለጠቆረብብት ብብት ሎሚ መኖር አለበት ግዴታ። እና ደግሞ እንትን መኖር አለበት ሩዝ ራሱ ማለት ነው፣ የሩዝ ማስክ ሎሚ፣ አርግር ቡና እርድ። ይሄ ራሱ የጠቆረ ብብት ይሆናል እናቴ ያቀላል የሙዝ ልጣጭ ታምራዊ ታምራዊ የሆነ ግን ሰው አያውቀውም ብዙ ሰው አያውቀውም አያችሁት ታቆዩታላችሁ እስከሚደርቅ ድረስ ማለት ነው ከዛ በኋላ በውሃ ነው የምትታጠቡት ፊታችሁ ግዴታ ንጹህ መሆን አለበት ይህንን ነገር ስትጠቀሙ ንጹህ መሆን አለበት ይኸው ስታጥበው ላሳያችሁ አሁን ወደው ወደው ነው ውሃ አዘጋጅቼ ነው እዩት። በአንዴ ውልውል ነው የሚያደርግላቸው። አያችሁ እናንተ አቆዩት እሺ። እጃችሁ አንገታችሁ ሁሉንም ቦታ ቅብት አድርጉት ከዛ እንደዚህ በውሃ ብቻ ታጠቡት አሁን ጽድት ፋይ ይልላችኋል በተለይ ተጠቆረውን አያቸው እዩት እዩት እንዴት እንደሚያብለጨልጭ አሁን እዩት እዩት አሁን በአሁን ማለት ነው በአስር ደቂቃ አስር ደቂቃ ነው የሆነኝ እና አያችሁት? ይኸው ታጥቤ፣ በአጠገባችሁ ታጥቤ አሳየኋችሁ። ዋው ፣ ከዛ ቫዝሊን ካላችሁ ቫዝሊን መቀባት ትችላላችሁ። ትንሽዬ ቫዝሊን፣ ቅብት ያላችሁ ነገር መቀባት ትችላላችሁ እንደዚህ ከታጠባችሁት በኋላ ልክ እንደዚህ ያላችሁ ለእናንተ ላይ የሚስማማ እዩት። ቅልት ፍክት ነው የሚያደርግላችሁ። በተለይ በዋነኝነት ለተሸበሸበ ነው። የተሸበሸበ ፊታችሁ የተሸበሸበ ከሆነ ከዛ እንደዚህ አያችሁ ዋ ይሄት እንዴት እንደሚያብለጨልጭ እንዴት እንደሚያበራ። ፕሮደክትስ አትጠቀሙ። እንደዚህ በቤታቸው ስፋፍክት እንደዚህ ብልጭ የሚያደርግላችሁ እንደዚህ ዋው! ይሄው እንግዲህ ባጠገባችሁ ነው፣ ታጥቤ ያሳየኋችሁ፣ ይሄንን ይመስላል። ስለተከታተላችሁ ያመሰግናለሁ። ባይ ባይ።